የካቶሊክ ጋዜጠኞች ትክክለኛ መረጃን የማሰራጨት ኃላፊነት እንዳለባቸው ተገለጸ። የካቶሊክ ጋዜጠኞች ትክክለኛ መረጃን ከማሰራጨት አኳያ ያላቸው ሚናና ኃላፊነት የጎላ እንደሆነና ይህንን ኃላፊነት በአግባቡ መወጣት እንዳለባቸው ተገልጿል። በኬንያ የሚገኙ የካቶሊክ መገናኛ ብዙሀን ባለሙያዎች በዘመናዊ ዓለም በተለይም እያደጉ ካሉት የሞራልና የማህበራዊ ተግዳሮቶች አንጻር ትክክለኛ መልእክቶቹን ወደ ህብረተሰቡ ለማስተላለፍ ንቁ ተሳትፎ እንዲያደርጉ ጠይቀዋል። እሁድ ሰኔ አንድ ቀን በናይሮቢ ሀገረ ስብከት በተከበረው ዓለም አቀፍ የመገናኛ ብዙሀን ቀን ላይ የተገኙት የኬንያ የካቶሊክ ጳጳሳት ጉባኤ የኮሚኒኬሽን ስራ አስፈጻሚ ዴቪድ ኦሞዮ ባስተላለፉት መልእክት የመገናኛ ብዙሀን ተስፋን በሚያበረታቱ መልእክቶች ላይ ትኩረት ማድረግ እንዳለባቸው አሳስበዋል። በማህበራዊ ሚዲያዎች ላይ የምንለጥፋቸው መልእክቶች ላይ ጥንቃቄ ማድረግ አለብን ያሉት ዋና ስራ አስፈጻሚው የመገናኛ ብዙሀን ባለሙያዎች እንደ ሙስና፣ ጎሰኝነት፣ የተሳሳተ መረጃው ማሰራጨት ላይና መሰል የተሳሳተ ጥቃቱ ተግባራት ላይ መገኘት እንደሌለባቸው ተናግረዋል። የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የመገናኛ ብዙሀን ባለሙያዎች ሰላም ሰባኪ እንዲሆኑ የአበረታቱ እንደነበር የገለጹት ዴቪድ ኦሞዮ ሰላምና ፈውስን በሚያስገኝ መንገድ የምንናገርና የምንጽፍ ሰዎች እንድንሆን ይመክሩ ነበር ብለዋል። በምስራቅ አፍሪካ ሀገራት የሚገኙ የካቶሊክ መገናኛ ብዙሀን ባለሙያዎች እውነትን በትክክለኛ መንገድ በመናገር ተስፋ የሚሰጡ በጎ መልእክቶችን ለማስተላለፍ ጥረት እንዲያደርጉ ጠይቀዋል። ዘገባው የኢሲያ